እንዴት ናቸው የኔ ውዶች? ደና ናቸው? በጣም ደና ናይ። ሰሞኑን ሀይሚና ብሩክ የጠፉት ስላሉ ሶሻል ሚዲያም ቅዝቅዝ ብሏል። የጠፉበት ምክንያት ደግሞ እንዴት ጠፉ? ለምን ጠፉ? እነሱም ደግሞ ጥቅስ እያበዙ ነው ማለት ነው። ብሩኬ እንግዲህ ጥርስና ልብስ ያልሸፈነው የለም እያለ ነው። ጥርስ ሲስቅ እንግዲህ ሰው የሳቀ ሰው ሁሉ ደስተኛ የሆነ ይመስለናል። ጥርሳችን ሲገለጥ ሁሉም ሰው ደስተኛ የሆንን ይመስለዋል። ሲቀጥል ደግሞ ሰው ቆንጆ ለብሶና አምሮበት ሲታይ ውስጡ ሰላም ያለና የተደሰተ ይመስላል። የውስጡን ሰላም በላይኛው ልብሱ የሚፈርጁ ሰዎች አሉ እያለ ነው። ቡራ ኦ፣ ምን ሆንክ ብሩኬ አይዞን፣ ወንድሜ አይዞን። ሁሉም ሰው ቁስል አለበት በነገራችን ላይ በውስጡ። ሀይሚዬ ደግሞ ሻማን ለኩሰን ብርሃን መስጠቱን እንጂ እሱ ማለቁ አይታየንም ለምን ትላለች። አዎ አይታይም። የጊዜውን ብርሃን ነው። ነገ ጨለማ እንደሚኖር አናቅም ሁላችንም። ለማንኛውም እነዚህ ልጆች ይህን ጥቅስ ለምን ጣፉት? ሲቀጥል ደግሞ ለምን ጣፉ? እየጣፉበት ምክንያት ምንድን ነው? አንዳንድ የሰማሁትን ነገር ሹክ ላችኋለሁ። ያው እርግጠኛ መሆን አይቻልም። ከእነሱ ካልሆነ በምን ማንም ሰው ደውላችሁ እንደዚህ እንደዚህ ቢላችሁ ማለት ነው አይነግሯችሁም። ስለዚህ እንደሱ ደግሞ ትክክለኛውን ነገር ራሳቸው ማታ ያመጣሉ። ግን ደግሞ የጠፉበትን ነገር አንዳንድ ሰዎች ሹክ ያሉኝንና ደግሞ እኔም የጠረጠርኩትን ልነግራችሁ እፈልጋለሁ። እስከዛው ግን ሰብስክራይብና ላይክ አድርጉ። በዛ ደግሞ ሄሉ ሄሉ፣ የናቲ ሚስት። አዎ እሷ ደግሞ ዛሬ እንግዲህ ቪዲዮ ለቃለች። ግን እንደሱ ተክዛ እና ዝና ሳይሆን ደስተኛ የሆንሽ ይመስላል ለቀቀች። ሶ ዛሬ መልስ መልስ ሰጣለች ማለት ነው። ለናቲ ማለት ነው። ናቲ ትናንት እንግዲህ ብዙ ጥያቄ ጠይቋን ነበር። እንዴት አስቻለሽ፣ በእኔ መጨከኑን እንዴት ቻልሽበት፣ እንዴት ተቀየርሽብኝ እያላት ነበረ። ስለዚህ የሱን ጥያቄ መልስ ደግሞ ትሰጧለች። በእርግጠኝነት አሁንም እንደምትወደውና እንደምታፈቅረው ነው የምትነግረው። ግን ደግሞ ያው በመራራቃቸው ምክንያት እንደተለያዩ ነው በፊትም አሁንም እየተናገረች ያለችው። ሰው ይሄ ሁሉ መልስ የተለየ ሊሆን አይችልም ብዬ ነው ማስበው። አሳዝናኛለች። ብዙዎቻችሁ ክደዋለች ምናምን እያላችሁ ነው። ያው ሲርቅ ሰው ሲራራቅ ታውቃላችሁ። በፍቅር ግንኙነት በመሀል ሰው ይገባል ምናምን በቃ ብዙ ነገሮች ይፈጠራሉ ማለት ነው። ሌላ ደግሞ የነ ሀይሚና የነ ብሩኬን እስኪ መጀመሪያ ላውራላችሁ፣ ግን ከዛ በፊት ሰብስክራይብ አድርጋችኋል አላደረጋችሁም? ላይክ ብታድርጉ አይከፈልበትም። እና ስለ ነ ሀይሚ ሳወራላችሁ ነ ሀይሚ እንግዲህ ዱባይ ሄደው ከመጡ በኋላ ሰሞኑን ጠፋጠፋ እያሉ ነው። አንድ ነው ሁለት ቪዲዮ ነው የሰሩልን። በቀን ደግሞ እኔ ልቤን ፍርስ ስን ያደርገኝ በቃ ብሩኬ ቀሚስ ለብሶ ሲጨፍር ማለት ነው። በቃ በሱ ቪዲዮ ፈታ ዘና አድርገውናል ማለት ነው። ግን ደግሞ ሰሞኑን ያው የጠፉበት የራሳቸው ምክንያት ይኖራቸዋል። ግን ደግሞ ብዙ ያልተፈቱ ነገሮች አሉ ታውቃላችሁ። ከዛ በፊት ሮዛ ተንከሲሳለች። እዛ ጋ ሮዛ አለች። እዛ አንዲት ችግር፣ ትልቅ ችግር ፈጣሪ በእውነት አንዳንድ ጓደኞቻችሁ እኮ ማለት ነው። በተለይ የሴት ጓደኞቻችሁ እናንተ የያዛችሁት ነገር ያምራቸዋል። እንደናንተ መሆን ያምራቸዋል። መሆን እኮ አይችሉም። ግን ደግሞ መሆን ያምራቸውና እናንተ ያላችሁን ነገር ያሳጡ ተሰጧቸዋል። እግዚአብሔር ያሳያችሁ። ሮዛ አሁን የሀይሚ ጓደኛ ናት። እሱን ካልወሰድኩ ብለ ሙጭጭ ብላ ነበር ባለፈው እንግዲህ ከእሷ ጋር የሰሩትን ቪዲዮ አይታችኋል። ወይ ታርቀናል ብለው አልመጡም፣ ወይም ደግሞ ፍራንክ ነው ብለው አልነገሩንም። እንደዛው እንደተጀመረ ነው። ወዲያው እነሱም ወደ ድባይ ይሄዱ እራሳቸውን ወደ ኋላ ትተው። በእርግጥ በመሀል ሰው ባያስገቡ አሪፍ ነው፣ ግን ደግሞ አንዴ ሰው ከገባ ደግሞ ችግር ከተፈጠረ ማጥራት አለባቸው። ያልጠራ ነገር ተመልሶ ይመጣል። እሷ ልጅ አለች፣ እሷን ሁሌም ታሰጋኛለች ማለት ነው እሷ ራሷ ችግር ትፈጥራለች፣ ሳይሆን ሰው ትልካለች፣ ገብቷቸ ኋላ የሆነ ሰው ልካ ችግር እንዲፈጠርባቸው ታደርጋለች፣ እንዲቃቃሩ ታደርጋለች። ታዲያ ሀይሚ ሻማን ስንለኩስ ብርሃን መስጠቱን እንጂ እንደሚጠፋ እናቅም ምናምን። ይሄ ማለት የመጀመሪያ ደስታችን ስናይ፣ ነገ የሆነ ሰው ጋ በደስታ ስንኖር ነገ የምንጣል አይመስለንም፣ ነገ የሚተወን አይመስለንም። ያ ሰው ልክ ጓደኞቻችን በጣም አምነናቸው ቀርበናቸው፣ ከኋላ ግን መጀመሪያ ደህና ሰው መስለው ቀርበ በኋላ የሚጎዱ ሰዎች አሉና አብዛኞቻቹህ ያው ከቡራ ጋር ተጣልታ ነው ምናምን እያላችሁ ነበር። ግን እነሱ ብቻ ላይሆኑ ይችላሉ። በዙሪያቸው ያሉ ሰዎች አሉ፣ የሚጎዷቸው ምናምን ብዙ ሰዎች አሉ። በነገራችን ላይ በቃ አበሻ የሚሆን እንጃ፣ እኛ ኢትዮጵያውያን እንሁን ሌሎች ሀገሮች ላይ የሚኖር አላውቅም፣ በጣም ነው የምንመቀኛኘው። ያ የያዘውን ሰው እኮ ማለት ነው። የጓደኛችን ደሞዝ እንኳን ወስድም አይደለም አንበላውም፣ ያለውን ነገር እኮ ለእኛ አይሆንም፣ ግን ደግሞ ያን ነገር እንዲያጣ ጥረት እናደርጋለን። ለምን እንዲው አላውቅም ጓደኛችን የያዘው ነገር ያምረናል። እሱ ልክ እንደኛ እንዲያዘን እንዲተክዝ ወይም ደግሞ እኛ ከሱ እንድንበልጥ እንፈልጋለን። ማንም ሰው ማለት ነው። እንደዚህ የሚመቀኙ ሰዎች አሉ። እንደዚህ አይነት ሰዎች ሊኖሩ ይችላሉ። እና ብዙ የሚያሳዝናቸው ሰው ይኖራል። እህት አለ፣ ወንድም አለ፣ ቤተሰብ አለ፣ ጓደኛ አለ። አብሯችሁ በቃ ብዙ ሶሻል ላይፍ እኮ ኢትዮጵያ ላይ እንደኛ አንድ ቤት ቁጭ ብሎ አይደለም የሚሰሩ። ስለዚህ ብዙ ሰው አለ የሚያስከፋቸው ሲኖሩ በህይወታቸው አብሯቸው። አሁን ሀይሚ ስትኖር አብሯትም ይኖራል። ወንድም አለ፣ ምን በቃ ጓደኛ ሊኖር ይችላል። ብዙ ሰው አለ እኮ በነገራችን ፍቅረኛችሁ ጋር ብቻ አይደለም እኮ ምን ጣለው፣ ብዙ ሰው ጋር እንጣላለን። ሰው እንደዛ ሊሆን ይችላል። ሌላ ደግሞ ሀይምዬ የሆነ ልጅ እንግዲህ አስፈራራኝ ብላ ቪዲዮ ሰርታለን ነበር ካሁን በፊት ማለት ነው። ሁላችንም ሰምተናል ያን ቪዲዮ። እያስፈራረት እንደነበር ከቡራጋ የተጣሉበት ዋናው ምክንያት ይሄ ነበር። የዛ ልጅ ነገር ደግሞ አልተቋጨም ታውቃላችሁ። ሁሉም ነገር እንደተጀማመረ ነበረ። እሱም እየፎከረ እንደነበር እሷም፣ ያው እንደማትፈልገው ግን ደግሞ ብሩኬ ጥሏ ስለሄደ እንዳዘነች። ከዛ በኋላ ብሩኬ ደግሞ መጥቶ ይቅርታ ጠይቋ ምናምን። ከዛ በኋላ ነው በዛ ምክንያት ነው እንደም ሀይሚ ራሱ ዱባይ ልትሄድ የቻለችው። ብሩኬ ተናዶ ለምን ደበቀችን ብሎ ስለሄደ ከዛ በኋላ ነው ብሩኬ ተናዶ ዱባይ ሄደና ከዛ ሲመለስ ደግሞ ለምን ጥላት ሄድክ? ምናምን ሰንለው ከወቀሳ ለመዳን እንግዲህ ሀይሚዬን ይዟት ሄደ። በእርግጥ መጀመሪያም ቃል ገብቶላት ነበር፣ ሁለት መቶ ሺ ስገባ ወስድሻል የሆነ ቦታ ብሏት ነበረ። እንደዛም ሊሆን ይችላል። እንግዲህ ብቻ ይዟት ሄዶ ነበር። ስለዚህ ያ ልጅም ችግር ሊፈጥር ይችላል። ታውቃላችሁ፣ አልኳችሁ እኮ ያቺ ልጅ ሰው ነው ልትልክ የምትችለው። አንድ ሰው በቀጥታ አይደለም የሚጎዳቸው፣ ወዳጅ መስሎ በዙሪያው ነው የሚጎዳችሁ። እንደዛም ሊሆን ይችላል። ሶስተኛ ነገር ደግሞ ብሩኬ ሀይሜን ኢትዮጵያ ስንመለስም የሆነ ቦታ ውስድሻለሁ ብሏት ነበር። ታውቃላችሁ። እና አሁን ደግሞ ክረምት እየመጣ ስለሆነ ዝናብ ነው ምናምን እንግዲህ የሆነ ቦታ ሊወስዳት እየተዘጋጁ ይሆናል። ወይም ደግሞ ሄደው ኔትወርክ የሌለበት ወይም የሚቀርጻቸው ሰው የሌለ ሊሆን ይችላል እንደዛ አይነት ነገር አጋጥሟቸው ሊሆን ይችላል እንጂ እነሱ አንዳንዴ ደግሞ እረፍት ማድረግ አለባቸው። ገብቷቸዋል። እንዲ ሁሌ መፎገጭ የለባቸውም። ሁሌ ካሜራ ስር መደቀቅ። ደግሞ እዚህ አብረው እንዳሉት አይደለም። እዛ ሁለታቸውም የራስ የራሳቸው ህይወት አላቸው። ሀይሜም የራሷ ቤት፣ ብሩክም የራሷ ቤት፣ የራሱ ነው የሚኖረው። አብረው አይደለም የሚኖሩትም አብሮ ቢኖሩ ማታም ጧትም ቀንም ምናምን ሊሰሩ ይችላሉ። እንዲ ባገኙት አጋጣሚ ፍራንከ ምንም ሊሰሩ ይችላሉ። እነሱ ግን የተለያየ ቤት ስለሚኖሩ ገና ተጠራርተው ይመችሻል አይመችሽን ብለው አይዲያ ገና በስልክ አውርተው ምን እንስራ ብለው እንዲ ዩቲውብ እኮ ቪዲዮ ሲቀርጹ ስንት ለፍተው እንደሚቀርጹ አታውቁም። መጀመሪያ አይዲያ ያፈልቃሉ፣ አንድ ሰው ያፈልቃል። ከዛ ይመካከሩበታል፣ ይሆናል አይሆንም ይላሉ። ከዛ ይቀረጻል፣ ከዛ ኤዲት ይደረጋል፣ ይቆረጣል፣ ምናምን በቃ ብዙ ፕሮሰስ አለው። አንድ ቪዲዮ ሰርተው ሰላሳ ደቂቃ ቪዲዮ ሰርተው ሲያመጡ በጣም ብዙ ሰዓት ብዙ ጊዜ ጨርሰው ነው የሚያመጡት። ሙሉ ጊዜያቸውን እኮ እየወሰደባቸው ነው። ሀይሚውን ትምህርቷን የተወችው ዩቲዩ ሙሉ ጊዜዋን እየወሰደባት ስለሆነ በደንብ እየተከታተለች ስላልሆነ በአጉል ገንዘቤን ከምከፍል ብላ ነው ሀይሚ ትምህርቱን የተወችው። ስለዚህ በዛ በዛ ምክንያት ሊሆን ይችላል የቀሩት እንጂ ምንም አጋጥሟቸው አይመስለኝም። የተጣሉ ምናምን መስሏቸዋል። ብዙዎቻችሁ ግን አይጣሉም። ግን ደግሞ በዙሪያቸው ያሉ ሰዎች ሊያጣሏቸው ይችላሉ። ከአሁን በፊትም ሰው ጣልቃ ገብቶ ነው። አሁንም ቢሆን ሰው ጣልቃ ከገባ ምናልባት ችግር ሊፈጥሩባቸው ይችላሉ። ከዛ ውጭ ግን እነሱ ቢጣሉም ይታረቃሉ። ምክንያቱም ብዙ ጊዜ ተጣልተው ያውቃሉ። ስለዚህ ሰው ሆኖ ማይጋጭ የለም። እንግዲህ ብቻ አላውቅም። ለማንኛውም ማታ የምናየው ይሆናል። ዛሬ ይመጣሉ በእርግጠኝነት።